አሰላሙ ዐለይኩም ወረሐመቱላሂ ወበረካቱሁ። የአቡ አብድርሐማን ኢትዮ ተከታይ ቤተሰቦቼ እንዴት ናችሁ? ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ። የተለያዩ አልባሳቶችን ይዤ ብቅ ብያለሁ። እንደምትመለከቱት በተወሰነ ማለት ነው እና የምታዩቸው ውጭ የራሳችሁ ምርጫ በማስቀመጥ ማዘዝ ትችላላችሁ፣ ማለት ነው። ለማሳየት ያህል ይህን ይመስላል። አድራሻችን መዲነት አልመነወራ እንገኛለን። ኢትዮጵያም ለምፈልጉ ማዘዝ ትችላላችሁ ማለት ነው። ጉፍታዎችን፣ ብዣማዎችን፣ ሸሚዝ፣ ሽርጥ፣ የስራ ሮብ፣ የተለያዩ አልባሳቶችን ማዘዝ ትችላላችሁ። ሸርሸፍ ጎብዬ፣ እዘዙነ። በተመጣጣኝ ዋጋ እናስመርጣችኋለን ማለት ነው። ይው ቀረብ ብላ አርገላችሁ፣ ይሄ ስራሩ ብላ እንደምትመለከቱት መረጥረጥ እያደረጋችሁ እንግዲህ ግዙና ይህን ይመስላል። ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አበረታቱና የተለያዩ ለእናንተ ጠቃሚ የሆኑ ይህ እኔ መስላል ውድ ቤተሰቦች አድራሻችን፣ መድነትን ምናወራ ና ኢትዮጵያ ለምትፈልጉ ሀሮ ሀር አካባቢ በተለይ ማለት ነው። እዘዙና በምርጫችሁ በታማኝነት እናደርሳለን። ኢትዮጵያ ማግኘት መጥረብ ትችላላችሁ እና ይህ እኔ መስላል ውድ ቤተሰቦች በያላችሁበት ምችት ይበላችሁ። አድራሻችን ቁጥር ላስቀምጥ፣ 0 53 459 በዋትሳፕ በቴሌግራም በመስመር ታገኙኛላችሁ። አናግሩኝ፣ እና በያላችሁበት መቼት ይበላችሁ። አብሽሩ ውድ ቤተሰቦቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።